ዝግጁ ነን። በጉጉት ነው እየተጠባበቅን ያለ ነው መልካም ጊዜ ነው ያለች ቀጥ እሺ ፓስተሬ። ቅዱሳን በድጋሚ ሰላም ለእናንተ ይሁን። ድምፄ ጥሩ ነው፣ ትንሽ ብቻ እየሞቀ እንደሚሄድ ተስፋ አደርጋለሁ። አሁን በደንብ ትንሽ እየሞቀ ይሄዳል እየጨመረ ነው የሚሄደው ድምጼ። እሺ ቅዱሳን፣ እኔ የህይወት ምስክርነቴን ከዚህ በፊትም ለመስጠት እዚህ ቦታ ላይ ቀጠሮ ይዘን እንግዲህ ያው በኔትወርክም በአንዳንድ ሁኔታዎችም አለመመቻቸት ሳይሆን ቀርቷል። ዛሬ ግን ያው በእግዚአብሔር ቀን በእግዚአብሔር ቀጠሮ በዚህ ተገኝቻለሁ ማለት ነው። የህይወት ምስክርነቴን ላካፈል። ይህንን ምስክርነት ስሰጥ ያው ለእግዚአብሔር ክብርና ለሌሎች ምናልባት አንዳንድ የተሳሳተ አመለካከት እና እምነት ላላቸው ስለ ሶሻል ሚዲያ ማለት ነው በሶሻል ሚዲያ ነፍሳት አይድኑም፣ ወንጌል አይሰራም የሚል አይነት እንትን ላላቸው እኔ ሄያው ምስክር ስለሆንኩኝ የኔ ህይወት ምስክር ስለሆነ፣ ለዛም ነው የህይወት ምስክርነቴን ለመስጠት በጣም የምነቃቃው ማለት ነው። እግዚአብሔር መልካም ነው። ጌታ ይባረክ። እንግዲህ እኔ ወደ አረብ ሀገር ስመጣ ጌታን አላውቅም። ጌታን አላውቅም። ያው አለማዊ ነበርኩኝ። አለማዊ ሲባል ዝም ብሎ ጌታን የማያውቅ ሴት ብቻ ሳልሆን ኃጢአተኛ ሴት ማለት ነው። ጌታን ካለማወቅም ባለፈ በቃ ኃጢአትን በደንብ አድርጌ በቃ ኖርማል አድርጌ የምኖር ሰው ማለት ነው። እንደዛ ነበርኩኝ እና መጥቼ በአረብ ሀገር እየሰራው በዛ ሰዓት ያው በማዳም ቤት ነበርኩኝ እና እየሰራሁኝ የዋትሳፕ ግሩፕ አቋቋምኩኝ ማለት ነው። የዋትሳፕ ግሩፕ አቋቁሜ ያ የዋትሳፕ ግሩፕ በጣም ብዙ ሰው ነበር የነበረው ከተለያየ የዓለም ሀገራት እዛ ዋትሳፕ ግሩፕ ላይ ይገባሉ። 24 ሰዓት ነው ግሩፑ የሚሰራው ምክንያቱም ያው በዓለም ዙሪያ የሰዓቱን ማቆጣጠር ታይሙም ስለሚለያይ ሁሉም የእንቅልፍ ሰዓቱ ከሆነ ሰዓት ውጭ እዛ ግሩፕ ላይ ገብቶ ነው የሚያወራው ማለት ነው። ብዙ ነገር ይወራል፣ ብዙ ነገር ይባላል። ያው የዓለም ነገር ማለት ነው እና ዘፈን አለ፣ ብዙ ነገር አለ። ያው በዓለም የሚሆነው ነገር ሁሉ እዛ ግሩፕ ላይ ይሆናል። እና ያንን ግሩፕ እኔና እኔ ደግሞ የመረጥኳቸው ከሌላ ሀገር የነበሩ ሁለት እህቶች አሉ። እኛ ነበርን የምንመራው። በቃ በጣም ሀይለኛ እንቅስቃሴ ነበረ። እንደዛ እየሄድኩኝ ባለበት የሆነ ሰዓት ላይ አስጠላኝ ማለት ነው። ሁሉም ነገር በጣም አስጠላኝ። በጣም አላቅም ያ ስሜት ያ የማስጠላት ስሜት ከየት እንደመጣም አላውቅም። እና በቃ ደበረኝ። ከዛ ለምንድን ነው እንደዚህ ያስጠላኝ ብዬ ግን እንትን ስል በቃ ለመግባትም በጣም ሞክራለው ግሩፕ ውስጥ እንደበፊቱ ለመጫወት፣ ለማውራት ግን በቃ አልቻልኩኝም። ስለዚህ ሌፍት ብዬ ወጣሁኝ ማለት ነው ከግሩፑ ላይ። ከዛ ሌፍት ብዬ ልክ እኔ ስወጣ ግሩፑ ያው እንትን አረገ እንደ በፊቱ መሆን አልቻለም። ያው እንትን ማለት ጀመሩ አንዳንድ እያሉ መቀዝቀዝ፣ መቀነስ ምናምን ጀመረ ማለት ነው። ከዛ የተወሰኑ ልጆች በውስጥ መጡ። ኔጋና ለምንድን ነው ከግሩፕ ላይ የወጣሹ ምንድን ነው ምናምን ሲሉኝ አይ እኔ በቃ አስጠልቶኛል፣ እንደው እኔ አሁን የምፈልገው መንፈሳዊ ግሩፕ ነው እና መንፈሳዊ ግሩፕ አስገቡኝ አልኩኝ ማለት ነው። አንድ ዱባይ የምትኖር እህቴ መንፈሳዊ ግሩፕ አስገቢኝ ብዬ ስላት አንድ ግሩፕ ላይ አስገባችኝ ማለት ነው። መንፈሳዊ ግሩፕ የአርሴማ የአስራት ልጆች ምናምን የሚል መንፈሳዊ ግሩፕ ላይ ያስገባች ማለት ነው። እዛ ግሩፕ ላይ ያው ሁሉም ሰው ማውራት አይችልም። እዛ ግሩፕ ላይ አሉ አባቶች አሉ፣ ዲያቆናት ምናምን አሉ። በየቀኑ የተመደቡ ሰዎች እየገቡ ያገለግላሉ። አሜን ምናምን ነው የሚባለው እንጂ እንትም ማለት አይቻልም። ሀሳብም መስጠት ምንም አይቻልም፣ አይፈቀድም እና የተወሰነ ጊዜ ነው የተቀመጥኩት። ስዕሎች ይለቀቃሉ፣ እዛ ግሩፕ ላይ የተለያዩ ስዕሎች ይለቀቃሉ ምናምን፣ ቅዳሴ ያለ የሆነ ብቻ ይለቀቃል። በዛ የአምልኮ ሥርዓት እንትን እያልኩኝ ልጅቷን ያስገባችኝን ልጅ፣ በነገራችን ላይ እዛ ግሩፕ ላይ ሲገባ ዝም ብሎ አይገባም፣ የክርስትና ስም ተጠይቆ የእምነት ሁኔታ ተጠይቆ ምናምን ነው የምትገባው ማለት ነው። እና እንደውም እኔ የክርስትና ስሜ ጠፍቶብኝ እናቴ ጋር ደውዬ የክርስትና ስሜ ጠይቄ ምናምን ነው የገባሁት። ከዛ በኋላ ልጅቷ ይሄ ስዕል ምናምን ሲለቀቅ ልጅቷ ጋር በውስጥ ሄድኩኝ ማለት ነው። ልጅቷ ጋር በውስጥ ሄጄ ያው ስሟን መጥቀስ አልፈለኩኝም እና ለምንድን ነው እነዚህ ስዕሎች እዚህ ጋር ይለቀቃሉ? ግን እኔ ሁል ጊዜ ጥያቄ አለብኝ አልኳት፣ ማለት ነው እነዚህን ስዕሎች ግን ማን እንደሳላቸው ታውቂያለሽ? አልኳት። ማን ነው የሳላቸው? ማን ነው ያያቸው? እነዚህን እነዚህን የተሳሉትን ሰዎች ማን አይቶ ነው የሳላቸው አርሴማን የሚያውቃት ሰው ነው ሳላት? ማርያምን የሚያውቃት ሰው ነው ያያት ሰው ነው በዛ ዘመን ነበሩ? ይህን ስዕል የሳሉት ሰዎች እንዴት ነው? እና እስኪ ምናልባት እኔ ግን በዛ ሰዓት በሌላ እንትን አይደለም፣ በሌላ ሞቲቭ ሳይሆን የጠየኩትኝ ያው ግሩፑ ላይ አስተማሪዎች፣ የበቁ አባቶች የሚባሉ ስላሉ ለሌላም ቦታ ሄጄ ለመከራከር የሚጠቅመኝን እውቀት ለማግኘት ነው የጠየኩት ማለት ነው። እኔ በቃ አክራሪ ነኝ እከራከር አለው። ምንም እውቀቱ ሳይኖረኝ ግን በጣም እከራከር ስለነበረ ሌላ ቦታ ሄጄ ለመከራከር ነው የጠየቅኩትኝ ማለት ነው። እና ያው ግሩፑ ላይ እስካለው ድረስ ትምህርቱ ሲለቀቅ ትምህርቱ እንዲደርሰኝ ብዬ ለእሷ በውስጥ ነገርኳት ማለት ነው። እስኪ ጠይቂያቸው፣ ስለ እነዚህ ስለ ስዕሎች ማን እንደሳላቸው አመጣታቸው እንዴት እንደሆነ እስኪ ጠይቂ ብዬ እሷን አናገርኳት ማለት ነው። ሳናግራት ሄዳ ስጠይቃቸው ምን ይላሉ፣ መናፍቅ ናት ይሏታል ማለት ነው። መናፍቅ ናት፣ እንደዚህ አይነት ጥያቄ የሚጠይቀው መናፍቅ ነው። ይሄ የመናፍቅ ጥያቄ ነው እና ተጠንቀቂ፣ ከሷ ምናምን ብለዋት፣ መታ እንዴ ማማ አንቺ ሌላ እምነት ውስጥ አለሽበት እንዴ ምናምን አለች ማለት ነው። ከዛ እንዴ እንዴት እንዲትኛለሽ እየተዋወቅን አብረን ሁሉን ነገር እንትን እያልን እንዴት እንዴት ትጠረጥርኛለሽ? እኔ ለማወቅ ነው የጠየኩትኝ ስላት፣ አይ አባቶች እንደዚህ እንደዚህ ብለዋል፣ ይሄ መናፍቅ ጥያቄ ነው ብለዋል። ኦኬ እሺ፣ አባቶች እንደዚህ ብለዋል፣ አንቺስ ታውቂያለሽ ወይ ስለዚህ ነገር ስላት፣ ኧረ እኔ አላቅም ተይኝ፣ በእናትሽ ምናምን አለች ማለት ነው። ከዛ ኦኬ እና ስለዚህ ጥያቄ እያለብኝ እንዴት ነው ጥያቄውን መመለስ አለባቸው አባቶች አሉ፣ እዚህ ጋር ቄሶች አሉ፣ ዲያቆናት አሉ፣ እየገቡ ይቀድሳሉ፣ ምናምን ትምህርት አለ፣ የሆነ የሚነበብ ነገር አለ በየማለዳው ምናምን እና ጥያቄ ሲጠይቅ ደግሞ ጥያቄ መመለስ አለበት። ለምንድን ነው የማይመልሱት ብዬ ዝም አልኩኝ። አንድ ይሄንን ጥያቄ ይዤ ዝም ብዬ ያው አያለሁኝ የሚለቀቀውን ነገር። ግን ይሄ ነገር በቃ እንደ ትልቅ ነገር ተቀመጠ ልቤ ላይ ማለት ነው። ጥያቄን ጥያቄ እየወለደ ብዙ ነገር በቃ ከዛ በኋላ እንዴ፣ ለምን ማን ነው ያለው፣ ከየት ነው የመጣው የሚል ነገር ወደ ውስጥ ይመጣ ጀመር። ከዛ አንድ ቀን ዝም ብዬ ማለት ነው ዩቲዩብ ላይ መዝሙር እያየው ነበረ። መዝሙር የጴንጤ መዝሙር ማለት ነው። የጴንጤ መዝሙር እየተከታተልኩኝ ነበረ እና አጋጣሚ የተከስተን መዝሙር ኩራት ኩራት ይለኛል የሚለው መዝሙር በጣም በቃ ልቤን ነካኝና ሼር አረኩት ማለት ነው። ግሩፑ ላይ ግሩፑ ላይ ሼር አረኩት። እንዴ በቃ በጣም ጸጥ ረጭ ብሎ የነበረው ግሩፕ በቃ ተናወጠ፣ ተነቃነቀ። ሰው የሌለ ነበረ የሚመስለው ማለት ነው። ልክ ይሄ መዝሙር ሲገባ እንዳሉ በቃ እንዳሉ መጻፍ ጀመሩ ማለት ነው። ሁሉም ነበሩ። በቃ ግሩፑ ላይ ጸጥ ብለው ነው እንጂ ሁሉም ነበሩ እና በቃ ሁሉም መጽሐፍ ጀመሩ። ጴንጤ አለዚህ መናፍቅ አለዚህ እር ያሉ በቃ ምን እያያችሁ አታስገቡም፣ እንደ ምናምን እየመረጣችሁ እያጠናችሁ አታስገቡም፣ ማንንም እያስገባችሁ እዚህ የምታስረብሹት ምናምን አሉ ማለት ነው። ከዛ ለምንድን ነው የጴንጤ መዝሙር የለቀቅሽው ተብዬ ተጠየቅኩኝ ማለት ነው። በውስጥ በውስጥ ነው የምጠየቀው። ከዛ ስጠየቅ እንደ ቆይ እኛ የምናመልከው ማንን ነው አልኩኝ። እግዚአብሔርን አደለ የምናመልከው? እግዚአብሔርን ከሆነ የምናመልከው ይሄ መዝሙር ደግሞ ስለ እግዚአብሔር ነው የተዘመረው። ስለዚህ ለምንድን ነው የምንጠላው መዝሙሩን? ስለ እግዚአብሔር የተዘመረን መዝሙር ለምን እንጠላለን ብዬ እኔ በውስጥ ነው የተጠየቅኩት። ግን ግሩፑ ላይ ነው ሄጄ የጻፍኩት። ምን እንደማደርግ ራሱን ያላውቅም። ግሩፑ ላይ ነው ሄጄ ለምን የእግዚአብሔር መዝሙር ነው ለምንድን ነው የምንቃወመው ብዬ ጻፍኩኝ። ደግሜ ሌላ መዝሙር አሁንም የተከስተ መዝሙር ነው። ደግሜ ሼር አደረግኩኝ ማለት ነው። ደግሜ ሼር ሳደርግ ሪሙቭ ተደረግኩ ከግሩፑ ላይ ሪሙቭ ተደርጌ ከዛ በውስጥ መደወል ጀመሩ ማለት ነው። ማንም ሰው በውስጥ እንዳይደውልልኝ አልኩኝ። በቃ የዚህ ጊዜ በጣም ተናደድኩ። ማንም በውስጥ እንዳይደውልልኝ፣ ከፈለጋችሁ መልሱና ግሩፑ ላይ አስገቡኝ፣ እናገራለሁ። ጥያቄ አለኝ፣ ጥያቄዎች መለሱልኝ አልኩኝ። ከዛ ተነጋገሩና መልሰው ግሩፑ ላይ ያስገቡኝ ማለት ነው። መልሰው ግሩፕ ላይ ያስገቡኝ እና እኛ አሁን መዝሙሩን አይደለም የተቃወም ነው፣ ግን የሚዘመረው መዝሙር እኛን አይወክለንም። ለዛ ነው ከእኛ ቤተ እምነት ጋር አመለካከታቸውም እምነታቸውም አብሮ አይሄድም። ድንግል ማርያምን የማይቀበሉ ናቸው። ስለዚህ ስለተዘመረ ብቻ መዝሙር የእግዚአብሔር ነው አይባልም ምናምን ብለው ለማሳመን ሞከሩ ከዛ እንደዛ ሲሉ መጽሐፍ ቅዱስ የሚለው አልኩኝ እኔ ከዛ በፊት መጽሐፍ ቅዱስ ገልጬ አላውቅም ጌታ በሚያውቀው መጽሐፍ ቅዱስ አንብቤ አላውቅም ከዛ በፊት መጽሐፍ ቅዱስ ላይ ምን የሚል ቃል እንዳለም አላውቅም ግን መዳን በሌላ በማንም የለም የሚለውን ቃል ከየት እንዳመጣውት እራሱ ለእኔ እስከ ዛሬ ድረስ በቃ ህልም ነው መዳን በሌላ በማንም የለም የሚለው ቃል የሚለው ጥቅስ ከየት እንደመጣ አላውቅም። መጽሐፍ ቅዱስ ከዛ በኋላ ነው መጽሐፍ ቅዱስ ውስጥ እንዳለ ራሱ ያገኘሁትም ያወቅኩትም ከዛ በኋላ ነው። በዛን ጊዜ ግን እዛ ግሩፕ ላይ ገብቼ ብታምኑም ባታምኑም መዳን በሌላ በማንም የለም ከሰማይ በታች እንድንበስ ዘንድ የተሰጠን ስም ኢየሱስ ብቻ ነው ብዬ እዛ ግሩፕ ላይ ጽፌያለሁ። እኔ በማላውቀው መንገድ ማለት ነው። ከዛ ልክ ይህንን ቃል ስጽፍ ድጋሚ ባን ተደረግኩኝ፣ ከግሩፕ ላይ ማለት ነው። ከግሩፕ ላይ አስወጡኝ። ከዛ በቃ በውስጥ የሚደውሉልኝ ብሎክ ማድረግ ጀመርኩኝ ማለት ነው እኔ ልክ ደግሞ ሪሙቭ ሲያደርጉኝ ንዴት ነው የገባብኝ። ከዛ ሲደውሉልኝ ማንንም አልቀበልም አልኩኝ። ሁሉንም ብሎክ አደረግኩኝ። ከዛ በኋላ ወደ ውስጤ ማዳመጥ ጀመርኩኝ። ወደ ውስጤ ማዳመጥ ጀመርኩ። ፌስቡክ ላይ ገባው። ፌስቡክ ላይ በጌታ የሆኑ ሰዎችን እየፈለግኩኝ ፍሬንድ ማድረግ ጀመርኩኝ ማለት ነው። እስከዚህ ሰዓት ድረስ ጌታን አልተቀበልኩኝም ግን የሆነ መጠጋት ጀመርኩኝ የሆነ መፈለግ ከዛ በጌታ የሆኑ በጌታ የሆኑ የሆነ ጂሰስ ምናምን የሚል ፕሮፋይል ያላቸውን በቃ ስለ የጴንጤ ነገር የሚሸትባቸውን ሰዎች ፍሬንድ ማድረግ ጀመርኩኝ ማለት ነው። ከዛ በኋላ በቃ በውስጤ ላይ ለምን ጌታን አልቀበልም የሚል ነገር በልቤ ላይ መጣ። በቃ ጌታ እንቀበላለን። ጌታ ማን ያስቀብለኛል የሚል መፈለግ ጀመር። እንግዲህ ይህን ማውራቸው ከአስራ አምስት አመት ምናምን በፊት አካባቢ ነው እና እንደዚህ ሶሻል ሚዲያ ላይ ብዙ አገልጋዮች የሉም። ብዙም እንደዚህ ስልካቸው ስልክ እንደዚህ የአገልጋይ ስልክ እንደተፈለገ የሚገኘው አሁን ነው በዛ ሰዓት የለም እና በጣም ነው የፈለግኩት የአገልጋይ ስልክ ማለት ነው ሚዲያ ላይ በዛ ሰዓት በጣም ፈልጌ ያገኘሁት የፓስተር ያሬድን ስልክ ነበረ፣ ሄቨን ዌይ ቸርች። እሱ የቫይበር ቁጥር ጽፏል ማለት ነው እና ጻፍኩለት። መጀመሪያ በቴክስት ነው የጻፍኩለት፣ ሰላም ላንተ ይሁን የእግዚአብሔር ሰው ጌታን መቀበል ፈልጌ ነበረ ብዬ ጻፍኩለት ማለት ነው። ስጽፍለት ኦኬ እደውልልሻለሁ አለኝ ማለት ነው ደውልሻለዋለኝ በሁለተኛው ቀን ደወለልኝ። ከዛ በፊት ሁለት ጊዜ ደወልኩ ሁለት ጊዜ ደወልኩ። በቃ አቁነጠነጠኝ አቁነጠነጠኝ፣ ጌታን ስቀበል ማለት ነው። ሁለት ጊዜ ደወልኩኝ አላነሳልኝም። በሁለተኛው ቀን እሱ ደወለልኝ ማለት ነው። ደወለልኝ፣ ጌታን አስቀበለኝ፣ ጸለየልኝ፣ ተለያየን። በቃ እዛ ጋ ነው ያበቃ። ከዛ በኋላ እኔ በራሴ ሚዲያ ላይ ትምህርት የሚያስተምሩ የሚጸልዩ ሰዎችን እከታተላለሁ። በቃ ላይፍ ሲገቡ ገባለሁኝ። ስራዬ ብዬ በቃ የአገልጋዮችን ነገር መከታተል ጀመርኩኝና አንድ አገልጋይ ላይፍ አስተምሮ ሲጨርሱላ ይጸልያል። በመናፍስት ዙሪያ ይጸልያል ምናምን እና የሆነ ቀን ውሃ ያዙ ብሎ ውሃ ይዘን ላይፍ እየጸለየ፣ ይህንን ውሃ በጌታ በኢየሱስ ክርስቶስ ስም ጸልዬበታለሁ፣ ይህን ውሃ ስትጠጡ ከማንኛውም ካለባችሁ መናፍስታዊ እስራት ነጻ ትወጣላችሁ፣ ምልክት የምታዩ ሰዎች ደውሉልኝ፣ በግል ጸልይላችኋለሁ አለ ማለት ነው። ከዛ እሺ ብዬ እኔ ተስማምቼ የሚለውን ሁሉ አደረግኩኝ። ውሃ ይዤ በብርጭቆ አብሬ ጸልዬ ጠጣሁኝ። ከዛ በጣም ያዛጋኝ ጀመር። በጣም ያዛጋኛል፣ ያዛጋኛል፣ ያዛጋኛል። እምባዬ እንደ ጉድ ነው የሚፈሰው። ከዛ በውስጥ በግል ደውሉልኝ ስላለ ደወልኩለት ጸልየልኝ፣ እግዚአብሔር ቀንበረኝ ሰበረ ነፃ ወጣሁኝ ማለት ነው። ነፃ ወጣሁ። ከዛ አሁንም በሚዲያ ነው። በሚዲያ ስለ መንፈስ ቅዱስ መሞላት ትምህርት ሰማሁኝ ማለት ነው። በመንፈስ ቅዱስ ስለመሞላት በልሳን ስለመጸለይ ምናምን ትምህርት ሰማሁኝ። እንደ እንደዚህም አለ ማለት ነው። ስለዚህ ለምን እኔ በመንፈስ ቅዱስ አልሞላም፣ ለምን በልሳን አልናገርም ወደሚል ነገር ደግሞ መምጣት ጀመርኩኝ። እና በዚህ ጉዳይ ደግሞ በመፈለግ ውስጥ እያለውኝ አንዲት አገልጋይ ፓስተር ሶላን ትባላለች። ያው አሁን ላይ መንፈሳዊ እናቴ ማለት ነው፣ እስከዚህ ሰዓት ድረስ የምታስተምረኝ እሷ። የሆነ ጉባኤ ተጋብዛ ከወንጌላዊት ፀሐይ ቤት ተጋብዛ እዛ ስታስተምር ነው ያገኘኋት ማለት ነው እና ስለ በልሳን ስለ መጸለይ ስታስተምር በቃ እንደሚቻል ማንኛውም አማኝ መብቱ እንደሆነ እያስተማረች ነበረ። እኔም መብቴ ነው አልኩኝ። ከዛ በቃ እኔም መብቴ ስለሆነ ማንኛውም አማይ መብቱ ከሆነ እኔም መብቴ ነው አምኛለሁኝ። በቃ ይሄን ነገር መጠቀም አለብኝ አልኩኝ። ከዛ ጻፍኩላት፣ ለእሷን በውስጥ ማለት ነው ጻፍኩላት። ላገኝሽ እፈልጋለሁ እንድትጸልይልኝ እፈልጋለሁኝ አልኳት። አገኘኋት፣ ጸለየችልኝ። እንዳለችውም እንዳስተማረችው ነው የሆነው። ስትጸልይልኝ ልሳን መናገር ጀመርኩኝ። ከዛ በኋላ እሷ በግል ያዘች ማለት ነው ታስተምረኛለች በስነስርዓት። በሳምንት ሁለት ቀን አንዳንድ ሰዓት ምሽት እየተገናኘን ስራ ከጨረስኩኝ በኋላ ለሶስት ዓመት ያክል አስተማረችኝ። እሷ ጋር የአገልግሎት ትምህርት ተማርኩኝ። ከዛ መጠመቅ አለብሽ አለች ማለት ነው። መጠመቅ አለብሽ ስለዚህ በአካባቢሽ ባለ ቸርች ሄደሽ መያዝ አለብሽ አለች። እሷ ጋር ሶስት ዓመት ከተማርኩኝ በኋላ በዚህ በኩዌት ባለች የቅዱሳን ቸርች ሄጄ እንደገና ተምሬ እንደገና የውሃ ጥምቀት ወሰድኩኝ። አሁን በዚህ በኩዌት ባለች ቸርች ውስጥ አገለግላለሁ በጸሎት ህብረት ማለት ነው። እግዚአብሔር ረርስቶኝ ማለት ነው እና ጌታ መልካም አባት ነው። በዚህ አጋጣሚ እኔ ማስተላለፍ የምፈልገው መልእክት ምንድን ነው? እግዚአብሔር ሊሰራ ከተነሳ ሊያድን ከተነሳ በምንም ይችላል። በቃ እንዴትም አድርጎ ይችላል። እኔ አሁን በእንደዚህ አይነት ሁኔታ ድናለው። እንደዚህ በእንደዚህ አድርጌ ጌታ እናገኛለው ብዬ ለእኔ ለማመን ይከብደኛል። ለራሴ ራሱ እንደ ህልም ነው። ምክንያቱም ተቃዋሚ ነበርኩኝ፣ አላጋጭ ነበርኩኝ፣ አሿፊ ነበርኩኝ፣ ተሳዳቢ ነበርኩኝ። አሉ ከቤተሰቦቼ መካከል በጌታ የሆኑ ቤታችን ሲመጡ በጣም ማሾፍ ምግብ ሲቀርብላቸው ሲጸልዩ ምግባቸውን አንስቼ የምደብቅ አይናቸውን ሲገልጡ ምግቡን እስከሚያጡት ድረስ እኔ አንስቼ ደብቄ ምናምን እና በዚህ ደረጃ የማሾፍ ጴንጤ የሆነ ሞኝ የሚመስለኝ እንደዚ አይነት ሰው ነበርኩኝ ግን ግን ደግሞ እንደዚህም ሆኖ ጥያቄ አለብኝ እንደዛም እያሾፍኩኝ እንደዛ እያላገጥኩኝ ምናምን ጥያቄ አለብኝ ምን መሰላችሁ የምጠይቀው ጥያቄ ብዙ ጊዜ ዘመናዊ ትምህርት የተማሩ ሰዎች በጌታ ነው የሚሆኑት። ብዙ ጊዜ ሳይ ለምንድን ነው ብዬ ይህ ነገር እኔ ጥያቄ ጥያቄ ይፈጥርብኛል። ብዙ ጊዜ የተማሩ ሰዎች በጌታ ነው የሚሆኑት። ይሄን ጥያቄ የገባኝ የተረዳሁት አሁን ነው። ለምንድን ነው? ስለሚያነቡ ነው። በቃ ይሄ ነው። በቃ መጽሐፍ ቅዱስን ስለሚያነቡ እውነትን ወደ ማወቅ ስለሚመጡ ነው። አሁን ነው ይገባኝ። በዛ ሰዓት ግን በቃ ሰለጠን ብለው ሃይማኖታቸውን ይክዳሉ የሚል የተሳሳተ አመለካከት ነበረ በውስጤ ላይ የነበረው ማለት ነው። እና በዚህ ሁኔታ እግዚአብሔር እኔን በሶሻል ሚዲያ አድኖኛል። በሶሻል ሚዲያ አስተምሮኛል። በሶሻል ሚዲያ ነፍሴን አሳድጓታል። እግዚአብሔር በሶሻል ሚዲያ ማዳን ይችላል፣ መመገብ ይችላል፣ ማሳደግ ይችላል፣ መንከባከብ ይችላል፣ ሁሉን ነገር ማድረግ ይችላል። ይህን ሁሉ ያደረገው እኔ ብቻዬን በነበርኩበት በምድረበዳ የማላውቃትን እህት አስነስቶ ነው ሲመገበኝ የነበረው እግዚአብሔር ነው የመገበኝ። አይነው በእርግጥ እግዚአብሔር ነው ነፍሴን የተንከባከባት። እግዚአብሔር ነው ነፍሴን ያሳድጋት። ግን የተጠቀመባት እህት ነበረች፣ የተጠቀመባት እህት አለች። ስለዚህ እግዚአብሔር ባንድም በሌላም አድርጎ ይሰራል። እግዚአብሔር ባንድም በሌላም ይናገራል፣ ሰው ግን አያስተውልም ይላል እግዚአብሔር ቃል። ስለዚህ እግዚአብሔር በአንድም በሌላም በዛም በዚህ ብሎ በቃ ዋና አላማውምንድን ነው ሰዎችን ማዳን ነው። ሰዎችን ማዳን ነው አላማው። ሰዎችን ማዳን ነው አጀንዳው። ይህንን ለማድረግ ደግሞ ምንም ነገር ሊጠቀም ይችላል። እሱ ባለስልጣን ስለሆነ ማለት ነው። እና ይሄ ነው የኔ የህይወት ምስክርነት ተባረኩ። ይህንን የሚሰሙ ደግሞ እግዚአብሔር አይናቸውን እንደሚከፍት አምናለው። እግዚአብሔር የሆነ የሆነ መረዳት እንደሚጨምርላቸው አምናለሁ። ክብር ለጌታ ይሁን። ተባረኩልኝ። ፓስተር፣ የለም እንዴ? ነው ተቋርጦ ነው ድምጽ